መውደድ መዋደዱ ከሆነ ምስጢሩ፣ አይሻለኝም ሞይ ግልጡን መናገሩ ፍቅሬ ታውቆ ባደባባይ አያንቅን አይደስታሳይ የኔ ሆና ያበረዶ ጓዳዬ ሞቋል ጋዬ ማለት ትንሿ ኢትዮጵያ። ደስ የሚለው አገላለጽ ምንድን ነው? ከተለያዩ ቦታዎች የመጡ ሰዎች እንትን አንድ ላይ ተሰባስበው ትንሽ የነበሩ ሰዎች ለስራ ዝግጁ አልነበሩም። በሰዓቱ አዲ ፋብሪካው አዲስ እያለ ይልቁንስ ከሌላ ቦታ እያመጧቸው እንዲሰሩ ሲያደርጉ ግን ስራውን መልመድ ጀመሩ። ይሄ የኢትዮጵያን ስዕል አያሳይም ብለ ታስባለን። ኢትዮጵያውያን እኛ እዚህ ያለን ሕዝቦቿ ዜጎቿ፣ መልካም ልዋል አየሯን፣ ተፈጥሮ የሰጠችንን ነገር ተጠቅመን መስራት ላይ ችላ ያልናቸውን ነገሮች ሁሉ ከሌላ ቦታ ከሌላ ሀገር የሚመጡ ሰዎች ሲያለሙት ና ሲሉ ስናይ ግን ምንም ያሳብት አጋጣሚ አለ። እና ትልቁ ማሳያ ነች፣ ለትልቋ ኢትዮጵያ ትንሿ ማሳያ ትንሿ ኢትዮጵያ ነች። በትክክል ምን ያለው መሰለታ? ግን አብዛኛውን ጊዜ ኢትዮጵያ ውስጥ የተመሳሳይነት ነገር ታያለ። አንዱ ሰርቶት ትንሽ ነገር አልፎለት ካየ በዛው በቃ በሱ በተሰለፈበት መንገድ መሰለፍ እንፈልጋለሁ ግን ሁላችንም ተሰጧችን ይለያያል። የሚሰጠ ነገር እንዳልከው ማህበረሰቡ በወቅቱ እምቢ ብሎ ነበረ። አብዛኛውም የሸሸ ይርቅ ነበር። መጽሐፍም አለ ልጠቁም ይችላለሁ እስረኛው የሚል አቶ ሰለሞን ኦዲሴስ የሚል መጽሐፍ ተርጉመዋል። ኦዲሴስ የእንትና የግሪኩን የተረጎሙ ሰው ናቸው። ቲያትር የተሰራ ነው ማለት ነው። ቲያትር ተሰርቷል። ስለ አፈ ታሪኮችን ምናምን ሴት ንጉስ የሚባለው ስለ እሱ እንትን እሱን ተርጉመውት አሳትመው፣ ከዛ እንትን ይሄ እስረኛው የሚል በደርግ ጊዜ ረጅም አመት ወደ ሰባት ስምንት ኦልሞስት እነዛ አመት ያህል ታስረዋል እና ያንን ጊዜያቸውን የሚያስታውሱበትን እስረኛው የሚል መጽሐፍ ጽፎ አሳተሙ ነበር። በአጋጣሚ ከእሳቸው ጋር የመገናኘት ድሉ ነበረኝ። የዛው አካባቢ ሰው ናቸው በነገራችን ላይ እና እዛ ላይ ይጠቅሰዋል እያንዳንዱ እንትን ከዛ ባሻገር የአመፀኛው ክልስ የሚል መጽሐፍ እሱ የፋብሪካውንም አመሰራረት የአንዳንዱን የማህበረሰብ ሁኔታ ይገልጸው ነበር። ማልሁክ ዳኒኤል ሁክ እንዲሁም በቅርቡ ነው አይደል፣ መጽሐፉን በፊልም መልኩ ለማመጣት ብለው ሎኬሽኑ አንዱ ወንጅ ነበር። ሆላንድ ደች ድረስ ይሄዳል። ትክክል ከ ከወንጂ እነሳ እስከ ደች ሙሉ ሊሳ ወደ ፊልም ቀይሩ ላይ እንትኑ አለ ነበር። ወደ ፊልም በአጋጣሚ መጽሐፉ እጄ ላይ ገብቶ ሳነበው የራስህ ታሪክ ነው ያደግበት ስለሚሆን ሁሉ ጊዜ የተነሳህበት ቦታ እንትን ይልሃል አይነት ስሜት እንዲሰማህ ያደርግሃልና ማንኝ ኬትስ ተነሳው ብለህ ራስህ ለመግለጽም እንደዚህ ቀደም ያሉ ሰዎች ታሪክን ሲያስቀምጡ ደስ ይላል። አሁን ላይ ማንነትን ጥረት ያደርጋል። ልትናገር የምትችለው የነበርክበትን ነው ያለህበትን ነው። ከዛ ባሻገር ሌሎች ያለፉበትን ሂደት ሲነግሩ ደግሞ ታሪክን እያጠራቀም ትሄዳለ ማለት ትክክል። በዚ ሂደት ውስጥ እነኝን ሁለቱ መጽሐፎች በማንበብ ስለ ወንጂ ሁኔታ አብዛኛው ደን እንደነበረ ጫካ እንደነበረ ምናምን ሰው እየመነጠረ ማህበረሰቡ እየመነጠረ ነው። ነዋሪው እየጨመረ ሲመጣ እየጨመረ ሲመጣ ሲመጣ እና በእንደዚህ አይነት ሁኔታ ነበረ ወንጂ የተስፋፋች የተመሰረተችው። ፋብሪካውን ተከትሎ ከሌላ አካባቢ የመጡት ማህበረሰቦች እየተስፋፉ እየተዋለዱ እዛው እየቀሩ ለስራ ፍለጋ የመጡ ሰዎች ወንጂን በደንብ ደብረዋታል፣ ከትመዋታል ማለት ነው። እና ያንን ይመስላል። ደስ ይላል ደስ ይላል። ሌላው ጎን ደግሞ ያየ ነው። ወንጂ ራሱን የቻለ ብዙ የሚወራበት ቦታ ነው። አሁን እንደነገርከኝ አሁን እንኳ ትንሹ አንስት ነግረኝ ብዙ ነገር ማለት እኔ ወንጂ ሲባል ስኳር ፋብሪካ ሚመጣ የሸንኮራ አገዳ ማሳውን ስላየሁት እሱ ነው ሚመጣ። ከዛ ባሻገር እነዚህ ቆቃ ግድቡ እዛ እንዳለ ስንቶቻችን እናቃ? ወረቀት ፋብሪካ እንዳለ ስንቶቻችን? ለዛው የመጀመሪያ ወረቀት ፋብሪካ የመጀመሪያ ቆቃ ግድብ፣ የከረሜላ ፋብሪካ፣ ፍራፍሬዎች እንደዚ አይነት ቦታ ብን ብዙ አናውቅም። ዳይቨርሲፋይድ የሆነ የኢትዮጵያ ማህበረሰብ ያለበት በእርግጥ ፋብሪካዎች ባሉባቸው አካባቢዎች ያለ የማህበረሰብ ክፍል ሰራተኛው የሚባለው የማህበረሰብ ክፍል ሰራተኛው ደግሞ ምንም አይነት የመደብ እንትን የለውም ልዩነት የለውም። የዘር ልዩነት የለውም። ሃይማኖት ምናምን የሚባል ነገር የለም። ልዩነቱን አቻችሎ አንድ የሚያደርገው ስራው። እንደዛ አይነት ማህበረሰብ እንዲፈጠር ብለን ነው እንግዲህ ሁሌም የምንጸልየው፣ ኢትዮጵያ እንደዛ እንድትሆነ። በተፈጥሮ እንደዛ ነች። ነገር ግን ባሉ አንዳንድ ፖለቲካዊ ሁኔታዎች እነዚህ እድሎች እንደ መጥፎ አጋጣሚ እንድንጠቀማቸዋል። ይህን እግዚአብሔር ያቀለለን ነው። ሌላው ገጽ ያንተ የራስህ ያንተ ራሱ በጣም የሚገርም አይደለም ቲያትር ትሰራ ነበር እዛ ወንጂ ክበብ ነበረ ታሰራ ነበር ከዛ እንትን ኢዲቲንግ እና ካሜራ ተምረሃል እየሰራበትም ነው ሌላው ድምፅ ኢሚዲየት ማረጋገጫችን ድምፅህ አሁን ይሰኑታል ችግር የለው ያዩታል ካሜራንም ወደፊት ያዩታል ኢዲቲንግ ትወናም ላይ ትሰራለህ ከዛ ባሻገር ደግሞ የፊልም ጽሁፍም ትሰራለ። የፊልምም፣ የቲያትርም፣ የዘፈን ግጥምና ዜማም ትደርሳል። ይህ በጣም ደስ የሚል ነገር ነው። ማለት ምንም አሁን ብዙ ጊዜ አርቱ ሲመጣ ኪነ ጥበብ አንደኛው የጥበብ ዘርፍ ላይ ያለ ሰው ሌሎችን ሁሉ ሊነካካ ይችላል። ያ ማለት ግን ተሰጥቶ ኑሮት በትክክል ሰርቶት ላይሆን ይችላል። አንዳንዶች ናቸው። አሁን በጣም ጥቂቶች ናቸው። በተለይ በተለይ ስነ ጽሁፉን የሚደፍኑት ትወናው ላይ ጎበዝ የሆነ ሰው ስነ ጽሁፉ ላይ ላይናበት ይችላል። ስነ ጽሁፉ ትንሽ ስነ ጽሁፉ ላይ ያሉ ሰዎች ለዳይሬክቲንጉ ምናልባት ሊቀርቡ ይችላሉ። ኢዲቲንጉንና ካሜራው ቴክኖሎጂውን ይዘው የመሄድ ጉዳይ ችላ ይሉታል። እሱን ችላ ይሉታል። ምናልባት ሌሎቹ ኑሯቸው ድምፁ ላይ ይችላል። አሁን አንተ መሳካት ነው ድምጿን ሌሎችን በትምህርት አመጣቸዋል፣ እና ደስ ይላል። ይሄ በጣም ቆንጆ ነገር ነው። ከአሁን በፊት እንደዚህ እንደዚህ ብለህ ኤክስፒሪየንስ አድርገሃል። ከአሁን በኋላስ ምንድን ነው እቅድ፣ ምን ልትሰራ አስበሃል? እስ ከአሁን በኋላ በዚህ በአርቱ ዘርፍ የትኛው ላይ ደግሞ ጎልቶ ለመውጣት ዘርፍ በጣም ብዙ ነው አለ፣ ብዙ የሰው ሀይል ይፈልጋል ብዙ ሙያዎች ውስጡ ላይ አሉ። አንዱ ላይ አድምተው የሰሩ ሰዎች ደግሞ ውጤታማ። ስለዚህ አንተ የቱ ላይ አድምተህ ለመስራት አስበሃል? በምሽት ጨረቃ፣ በንጋ ፀሐይ ህይወታችን ፋፋ በጣም ተፈጥሮን አድንቀን ውበትን ስናይ ኑሮ የጣፈጠኝ አንቺን ስለሰጥ እኔና አንቺ ሆነኔ ፍቅርን የቀመስናት ባለም ተንሸርሽረን ውበትና የናት አሃይ ሃይ ሃይ ግሩም ናት። ውበት የእግዜር ጥበባት ትገ የህይወት መስመር በየትኛው አቅጣጫ እንደሚወስደን አናቅ። እንዲህ እንዳያለን የወጣትነት ጊዜያችን ላይ ደርሰናል። የመሰብሰቢያ ጊዜ አለ፣ የመዝሪያ ጊዜ አለ፣ የማጨጃ ጊዜ አለ፣ የመሰብሰቢያ ጊዜ አለ። ወቅተህ ደግሞ እንደዚሁ ወደ በገበሬው አገላለጽ ልግለጸልህና በግብርናው አገላለጽ ልግለጸልህና ማለት ነው። ስለዚህ የሰው ልጅም የሚሰበስብበት የራሱ ጊዜ ያለው የሚዘራበትም ምንም ሚልበትም ጊዜ ያለውና ብዙ ቦታዎችንም ከማየት አንጻር ብዙ ታሪኮችም ላይ ከመጽሀፍትም ከምንም ከማየት አንጻር ሀገራችን ፊልም ላይ አንዳንድ ይጎላሉ እየማስባቸው የተወሰኑ ነገሮች አሉ እነዛን ነገሮች ለምን አልሰሩም ብዬ ከምቆጭ እኔ ብሰራባቸው ደግሞ ብዬ ማስባቸው አሉ። እና ያልተነኩ ዘርፎች ላይ ብሰራ ደስ ይለኛል። አዲስ እይታ ብዙ፣ አሁን እየተሞከሩ ነው በነገራችን ላይ ይሰራል። እየተሰራ ነው። ሁሉም ባለው አቅም እየሰራ ነው። እንደኛ ሀገር ባለ ለኪነ ጥበብ ቦታ በሌለው ሲስተም ውስጥ ሆነ ሁኔታ ውስጥ ሆነ አልተሰራም ብለህ ሌሎችን መውቀስ አትችልም። ምክንያቱም ብዙዎቹ ላባቸውን ጠብ አድርገው ጉልበታቸውን አፍስሰው ይሰራሉ። ብዙ ውጣ ውረድ አለው እና የተወሰነም ቢሆን አንዳንድ ሁኔታዎችን ለማየት ስለሞከርኩኝ እረዳዋለሁ። ሁኔታው ተርቦ ተጠምተው ታርዘው ነው ብዙዎቹ የሚሰሩት። ስለዚህ ያን በተወሰነ መልኩ ደግሞ እኔም ለመጋራት ነው ፍላጎቱ ያለኝ። ተሰራባቸዋሉ ብዬ ማሰባቸው የፊልሙ ላይ የራሴ እንትኖች አሉ። ከዛ ባሻገር ሙዚቃው ላይ ይዘልቅበታል ብዬ ባላስብም የተወሰነ ግን እንግዲህ ተሰጠዋለ ስላላቸው እዛ ላይ እሰራለሁ። በተወሰነ መልኩ ይበልጡን ግጥሙና ዜማው ላይ ሚሰራ ደስ ይለኛል። ከመዝፈን ይልቅ በጣም ደስ ይላል። የመረጥከው ዘርፍ ይሄ ፊልሙ በራሱ እነዚህን ሙያዎች ይፈልጓቸዋል። ግጥም የፊልሙ አካል ይሆናል። ዜማው፣ ድምፁ በጣም አስፈላጊ ነገሮች ናቸው። እና የመረጥከው ዘርፍ ኢንክሉዲንግ ቴክኖሎጂው ጋር ይሄ ካሜራና ኤዲቲንግን ጨምሮ በደንብ መስራት ከቻል ኤፌክቲቭ መሆን የምችልበት በጣም አስፈላጊ ሰው የምትሆንበት ዘርፍ ነውና ደስ የሚል ነው። ቆንጆ ነው። አሪፍ ነገር ከዚሁ ጋር ተያይዞ አሁን ላይ አሁን ላይ ያለህበትን ሁኔታ ግለጽልን እስኪ። አሁን ላይ ያው በግል አንዳንድ ጽሁፎችን እየጻፍኩ እያጠራቀምኩ ነው ያለሁት። እዛ ያው ግጥምም ዜማዎችም እየሰራው አጠራቅማለሁ፣ አስቀምጣለሁ። እዛ በግሩፕ ሊሰሩ የሚችሉ ልጆችን እያሰባሰብኩ እንደዛው ስሩም በሙከራ ብዙ ሙከራ ላይ ያሉ ነገሮች አሉ። በትወናውም ዘርፍ ደግሞ የተወሰኑ ልጆችን ተሰጥኦ ኖሯቸው እድሉን ያላገኙ ልጆችን በመሰብሰብ ከዚህ ከፌማ አርትስ ጋር ለመስራት የሙከራ ላይ ያለ ነው። በተወናውም ዘርፍ በድርሰቱም ዘርፍ እመጣሉ ብዬ አስባለሁ፣ ግን ያው ሙከራ ላይ ስለሆነ ይህንን ይዤዋለሁ ብዬ ብለህ የምታወራው ነገር አይደለም። ሲወጣ በጣም አሪፍ ሁሉ። የዛሬ ሙከራ አይደል የነገ ውጤት። አሁን ያለፍከውን እያወራህን የነበረው የሆነ ጊዜ ላይ ሙከራ ነበረ፣ ስታልፈው ግን ሰርተኸዋል። ህይወት ደግሞ ሂደት ነች እና ትክክለኛው ትራክ ላይ ነህ ብዬ አስባለሁና አሁን የሞካከርካቸውን ስራዎች ስኬት ላይ ለማድረስ ምን እንቅፋት ይሆንብኛል ብለህ ታስባለህ? እነዚያን እንቅፋቶች እንዴት ማስወገድ እንደምችል ና እንዲሁም ምናልባት እንደዚህ አይነት እገዛዎችን ባገኝ እንደ አይነት መንገዶችን ባገኝ የምትለውስ ነገር ካለ በነገር ላይ ለሀገራችን ኪነ ጥበብ ደግሞ ዋጋ የሚከፍልለት ሰው ይፈልጋል። ምክንያቱም ብዙ እንዳልኩ ቅድም ኢትዮጵያ ባለብዙ ታሪክ ሀገር ናት፣ ባለብዙ ነግረን አለ ነግረን አይደለም፣ አይተን የማንጨርሰው አይነት ታሪክ ነው ያላት ና ቢያንስ የተወሰኑትን ለመስራት፣ በራሳችን አቅም ለመንቀሳቀስ የህብረት ጥንካሬ ወሳኝነታል። በተባበረ ክንድ ነው ሀገርን ማልማት የምትችለው። ጥበቡ ደግሞ ያንን ይፈልጋል አታገኝም ብዙ ጊዜ ለዛ ዋጋ መክፈል የሚፈልግ ሰው አታገኝም። ብዙ በተደላደለ መስመር ላይ ነው መሄድ የሚፈልገው እና የሆነ ነገር ብዙ ህብረቶች የሚፈርሱትም ከዛ አንጻር ነው። ተማምነህባቸው ልክ ወደ ስራው ስትገባ መንሸራተት ነገር ይመጣል። አንዳንዱ ከታች መነሳትን አይወድም፣ ዝቅ ማለት ይመስለዋል ካለበት ሁኔታ አንጻር እና ራሱን ከፍ አድርጎ ስለሚያይ ባንተ ውስጥ ያለውን ነገ የማየት እድል የለውም። ምን እንቅፋት ይሆናል? ያው እንደሚታወቅ ነው ወደ ሀገር ላይ እየኖርን ስለ ፋይናንስ ደጋግመን ማንሳት የለብንም እና እሱ አንድ ትልቁ ነገር ነው። የማቴሪያል እጥረት አለ። ለምሳሌ አሁን የራሴ ካሜራ ቢኖረኝ የተወሰኑ የካሜራ ማቴሪያሎች ቢኖሩኝና ስቱዲዮ ሰርቼ ሌላ ስራ ሳልሰራ እዚህ ላይ ብቻ ፎከስ ማድረግ ብችል ከብዙ ልጆች ጋር መትረፍ እችላለሁ ብዬ ነው ማስበው። የአንዱ ትልቁ ምኞቴ ነው። በህይወቴ በጣም ደጋግም የምመኘው ነገር ምንድን ነው? ስቱዲዮ ቢኖረኝ ብዬ ነው የምመኘው። በፈለግክ ሰዓት ፍቃድህን ይዘ የፈለግከውን ስራ መስራት ትችላለህ ማለት ነው። በዚህ ኪነጥበቡ በተመለከተ ብዙ ራእይና ትልቅ ሀይል ያላቸው ልጆችን ታያለ። ግን በቃ እኔም ምንም ማድረግ እንደማልችል ሳቀው ከንፈር እየመጠጥኩ ነው ማልፎ። ምንም ልረዳቸው እንደማልችል ስለማቅ ማለት ነው፣ ግን ያሳዝናል። በየጊዜው ብዙ ነገሮች እናባክናለን። የሚያነቡና የሚሰሩ በተለይ ይሄ ኪነጥበቡ ብሎ የሚሰሩ ሰዎች ለኢትዮጵያ በጣም ያስፈልጓታል። ሌሎች ተላላቅ የሚባሉ ሀገራትን ያቸው እና አሜሪካን፣ ሌሎችን፣ ሌሎችንም የኪነ ጥበባቸው ላይ ከፍተኛ የሆነ ኢንቨስት ያደርጋሉ። ምክንያቱም እኛን የሚያስፈራሩንም የሚገዙንም በዛ መልኩ ስለሆነ በዛ ውስጥ በምናያቸው ፊልሞች፣ በምናያቸው ሙዚቃዎች፣ በእያንዳንዱ ነገሩ፣ በምንሰማቸው ነገሮች ውስጥ ሁሉ የአሜሪካን ሀያልነት ነው የሚያሳዩት። እኛ ሄደን አይተን አይደለም ስለ አሜሪካ በዜናዎቻቸውም፣ በምኑም፣ በምኑም ያያ ነገር ይታያል። ሙሉ ነገር አላቸው ማለት ነው። በዛ ባይኖራቸውም አጋን ነው ያለን ከነሱ አይበልጥ ነው፣ ወይንም አንዳንድ ማየት አለመቻላችን እንጂ የተሰጠን በጣም ብዙ ነው። የተሰጠን በጣም ብዙ ነው እና እዛ ላይ ነው ለመስራት ፍላጎቴ። እንዳልኩ አንደኛው የካሜራ ጉዳይ ነው። ሁለተኛው እንትኖች ላይ ስትሄድ አንዳንድ ጊዜ ኪነ ጥበቡ ላይ የሚለፉ ልጆች ሳያውቁት ነው አውቀውት ነው ብዬ አላሰ ሳያውቁት የመገፋፋት ባህሪ ያለ፣ አንዱ ሌላውን የመግፋት የመናናቅ ምናምን የሆነች ትንሽ ነገር። አንድ ሁለት እርምጃ ስለሄደ ወይ አንድ ሶስት አራት ቪዲዮ ስለሰራ ምናምን ገና የሚመጣውን ሰው ይገፋዋል። አታውቅም። ሰው በጣም ጥልቅ ነው። ሰው ተመርምሮ አያልቅም። ሰው ብዙ ነገር ነው እና ሰውን በእይታ ብቻ እንዴት ልትገፋው ትችላለህ የሚል እኔ በጣም ሁልጊዜ መከነከንበት ነገር አለ። ወደዛ መስመርም እንዳትሄድ ተስፋ እስከ ማስቆረጥ ድረስ የሚደርሱ ሰዎች ይገጥሙሃል። ያው አዝነህ ዝም ትላለህ። በየትኛውም ዘርፍ ነው የምልህ በኪነ ጥበብ ሁሉም ዘርፍ ላይ እንደዚህ አይነት ሰው ታገኛለህ። እና አዝነህ እንትን ትላለህ። ሞራል በቀላሉ የሚሰበር ከሆነ ደግሞ ትተዋለህ ማለት ነው። የተውከው ነገር ደግሞ ማደግ አይችልም። በእርግጥም ይሄ ስሜት ተሰምቶኝ ነበር ላለፉት ሶስት እና አራት አመታት ከእንደዚህ አይነት ነገር እርቄ የነበረው። ነገር ግን አሁን ራሴን አደራጅቼ ና አድሼ በአዳዲስ ጉልበትና ጥሩ በቃ መልካም ልብ ካላቸው ልጆች ጋር ለመስራት እየሞከርኩ አንዱም ደግሞ አንተነ ከአንተም ጋር መገናኘት ራሱ ትልቅ ነገር አለውና መጀመሪያ አውርተን በቅንነት ሀሳብ ለሀሳብ መግባባታችን በራሱ ደስ ብሎኝ ነበር። ምክንያቱም እስከ መጨረሻው የምትጓዘውን ሰው የመጀመሪያው ትውውቅ ለት ታውቀዋለህ፣ ትረዳዋለህ። ምክንያቱም በተመሳሳይ የሀሳብ ክንፍ ነበር ስንበር የነበረውና አንተም የበኩልህን እየለፋ ያለህ ሰው ትልቅ ቦታ እንደርሳለን።